ተመልሰናል፣ ተመልካቾቻችን የትውልድ ድምጽ የሆነ አዲስ ሚዲያ ኔትወርክ ወደ እናንተ መረጃዎችን እያጋራ ነው የሚገኘው። በቀጣይነት ደግሞ የምንመለከተው ጉዳያችን የሚሆነው የትራፊክ እንቅስቃሴዎችን መመልከት ይሆናል። እንግዲህ የዓለም የዲፕሎማቲክ ማዕከል ከዚህ በተጨማሪ የአፍሪካና የኢትዮጵያውያን የጋራ ቤቷ አዲስ አበባ በዚህ ሰዓት አሁናዊ የትራፊክ እንቅስቃሴዋ ምን ይመስላል የሚለውን በሁለት ጉዳይ እናስቃኛቸዋለን። የመጀመሪያው ጉዳይ የሚሆኑ ቴክኖሎጂ መጠቀም የጎግል ማፕን ተጠቅመን አሁናዊ የትራፊክ እንቅስቃሴዎች ምን ይመስላሉ የሚለውን ወደ እናንተ እናደርሳለን በ መልኩ ደግሞ ባልደረቦቻችንን እንጋብዛለን። ባልደረቦቻችንን እንጋብዘን ደግሞ በቀጥታ ከባለሙያ ጋር ቆይታ ያደርጋሉ። ከዚህ በተጨማሪ የነሱ ምልከታ እንደዚሁም አታያይ ወደ እናንተ የምናጋራቸው ነው የሚሆነው። ንጉሱ በቃሉ እንግዲህ ያለ ትንሽ ቆይት ብዬ የማገኘው ነው የሚሆነው። ስለዚህ መጀመሪያችንን የምናደርገው ከጎግል ማፕ መረጃ ይሆናል። የጎግል ማፕ መረጃን የምንጠቀመው እንግዲህ በዚህ መልኩ ነው። በተለይ አዲስ አበባ አሁኗ የትራፊክ እንቅስቃሴዋ ይህን ይመሰላል። እንደምትመለከቱት፣ በተለይ ሶስት አይነት ምልክቶችና ቀለሞች አሉ። እነዚህ ሶስት አይነት ምልክቶች የራሳቸው ትርጉም ይኖራቸዋል። አረንጓዴው የተሳለጠ የትራፊክ እንቅስቃሴ ስለ መኖሩ የሚያመለክት ነው። ቢጫው ደግሞ ውስን መዘጋጋቶች፣ ከዚህ በተጨማሪ መስተጓጎሎች እንደሚስተዋሉ ያሳያል። ቀይ ደግሞ የተለያዩ መዘጋጋቶች የሚታዩባቸው የአዲስ አበባ ክፍሎችን በደንብ የሚያሳይና የሚያመላክት ይሆናል። ታዲያ አሁን እንደምትመለከቱት እንግዲህ መስቀል አደባባይ አካባቢ በቢጫ እንደዚሁም በቀይ የተሰመሩ መስመሮች በስፋት ይስተዋላሉ። ይህ የሆነው ደግሞ ምናልባት መስቀል አደባባይ ከአዲስ አበባ የተለያዩ ቦታዎች መጥተው በርካታ ተሽከርካሪዎች በርካታ እግረኞችም የሚገናኙበት ስፍራ የአዲስ አበባ ወሳኝ መተላለፍ መስመር እንደመሆኑ መጠን በዚህ ሰዓት እንግዲህ በቀይ እንደዚሁም በቢጫ የተሰመረ ነው። ጉርድ ሾላን ስንመለከት በርካታ የንግድ እንቅስቃሴዎች እንደዚሁ የሚደረጉበት ነው። መገናኛን መነሻ አድርጎ ወደ አያትና መሰል መስመሮች እንቅስቃሴ ያደርጋሉ። በዚህ መስመር እንግዲህ አረንጓዴ፣ ቢጫ እንደዚሁም ቀይ መስመሮች በስፋት የሚስተዋሉ ናቸው። ይህ ምን ማለት ነው? ጉርድ ሾላ እንግዲህ የንግድ እንቅስቃሴ የሚከወንበት በርካታ እንቅስቃሴዎችም ያሉበት ነውእና በዚህ መልኩ አሁን ተመስሎ ይገኛል። እንደምትመለከቱት በአጠቃላይ በተለይ አጠቃላይ አንጻራዊ ሁኔታውን ወስደን እንደዚሁም ቀምረ ወደ እናንተ ስናድርሳቸው አዲስ አበባ በዚህ ሰዓት አረንጓዴ መስመሯ ልቆና ጎልቶ ይታያል። ይህ ምን ማለት ነው? አዲስ አበባ በዚህ ሰዓት ምቹ የትራንስፖርት እንቅስቃሴ ከዚህ በተጨማሪ እንቅስቃሴ መከጎን የሚቻል ስለመሆኑ ማሳያ ነው። አሁን ደግሞ አንድ ቦታን እንምረጥና በጉግል ማፕ እናሳያችሁ። በጉግል ማፕ ካሳየናችሁ በኋላ ደግሞ የካሜራዎቻችንስ ሌንሶች ምን ይሉናል? ስለዚህ ቴክኖሎጂን ከካሜራ ሌንስ ጋር እያነጻጸርን ወደ እናንተ እናድርሳችኋለን። ዛሬ ልናነሳላቸው የፈለግነው እና የመረጥነው ቦታ 22 እንደዚህም ጎላጎል አካባቢ ነው። እንደምታዩት እንግዲህ 22 ና ጎላጎል በዚህ መስመር ነው የሚገኘው። የቦታ እንደምታዩት በተለይ እዚህ ቦታ ላይ እንግዲህ በርካታ እንቅስቃሴዎች የሚስተዋሉበት ነው። ከዚህ መነሻውን አድርጎ ከመስቀል አደባባይ ወደ መገናኛ የሚያመራው መስመር በርካታ እንቅስቃሴዎች የሚስተዋሉበት ከዚህ በተጨማሪ ቀይ ቀለም የተሰመረበት ነው። ይምን ማለት ነው? ሁለቱ ቦታዎች እንግዲህ ትልቅ የኢኮኖሚ እንደዚሁም ደግሞ ማህበራዊና ፖለቲካዊ ጉዳዮች የሚሰሩባቸው ዋና ዋና መስመር ከስፋትም ከብዛትም አንጻር ከፍተኛ የትራፊክና የመኪና የተሽከርካሪ እንቅስቃሴ የሚስተዋልባቸው ናቸው። ስለዚህ በዚህ መስመር የምናየው ትንሽ የተወሰነ የመጨናነቅ አዝማሚያ የሚታይበት ነው። ከቦሌ ወደ ጉርድ ሾላ የሚያመራው መስመር እንደምታዩት አረንጓዴ የተሰመረበት ነው። ይህ ምን ማለት ነው? በዚህ ሰዓት ምቹ የትራፊክ እንቅስቃሴ እንዳለ ያመላክተናል። ከመነሻውን ከመገናኛ አድርጎ ደግሞ እንደዚሁ በጎላጎል እንደዚሁ በ22 አድርጎ ወደ መስቀል አደባባይ የሚመጣው መስመርም አረንጓዴ መስመር የተሰመረበት ከዚህ በተጀማሪ ያን የሚያመላክት ነው። ይህ ምን ማለት ነው? ምቹ ስለመሆኑ ያሳያል። ታዲያ የካሜራ ሌንሶቻችንስ ስለዚህ ጉዳይ ምን ይሉናል የሚለውን ደግሞ ወደ እናንተ የምናደርሳችሁ ነው ሚሆነው ወደ እናንተ ስናደርሳችሁ ደግሞ ባልደረባችን ንጉሱ በቃሉ እንግዲህ 22 ጎላጎል አካባቢ ይገኛልና፣ ንጉሱ እንደምን አምሽተዋል? ምናልባት 22 አሁናዊ የትራፊክ እንቅስቃሴው ምን ይመስላል? ከዚህ በተጨማሪ እኛን የሚያደምጡ እኛን መርጠው የሚመለከቱ ተመልካችና አድማጮቻችንስ የትኞቹን አማራጮች ይከተሉ? አመሰግናለሁ ተመስገን እንደምን አምሽታል እንደምን አምሽታችኋል ተመልካቾቻችን እንግዲህ አንተም በመግቢያችን ላይ ቀድመህ እንዳነሳው በተለይም ደግሞ እኔ የምገኝበት ሀያ ሁለት አካባቢ የስራ መውጫ ሰዓትም ስለሆነ በአንዳንድ ቦታዎች ላይ የተወሰነ የትራፊክ መጨናነቅ ሊኖር ይችላል ነገር ግን ደግሞ አካባቢው የተለያዩ አማራጮች ያሉበት ቦታ በመሆኑ ተመልካቾችም እንግዲህ ወይም ደግሞ አሽከርካሪዎች አማራጮችን መርጠው እንዲጠቀሙ ነው እዚህ የተገኘ ነው ማለት ነው ሀያ ሁለት እንግዲህ በተለይም ደግሞ የተለያዩ ሰፈሮችን የሚያዋስን በመሆኑ በርካታ የሆኑ ተሽከርካሪዎች የሚንቀሳቀሱበት አካባቢ ነው። ከዛ ባሻገር ደግሞ የእሬቻ በዓል ዋዜማ ላይ ነው የምንገኘው እና ይህም በመሆኑ እንግዲህ ከወትሮ ጊዜ በተለየ መልኩ የትራፊክ እንቅስቃሴው ሰፊ ይሆናል ተብሎ ይታሰባል ማለት ነው። ተሽከርካሪዎች ሊበዙ ይችላሉ። ከዚያ ባሻገርም ደግሞ እግረኞችም ሊበዙ ይችላሉ። አጠቃላይ ግን እዚህ አካባቢ ያለው የትራፊክ እንቅስቃሴ ምን ይመስላል? ከወትሮ ጊዜ በተለየስ ያለው ልዩነት ምንድን ነው? ችግሮችንስ ለመፍታት ምን እየተሰሩ ያሉ ስራዎች አሉ የሚለው ሊነግሩን ዋና ሳጅን ኢካሹማ ከተማ ከኔ ጋር ነው የሚገኙ ዋና ሳጅን እጅግ አድርጌ አመሰግናለሁ። አጠቃላይ እዚህ አካባቢ ያለው የትራፊክ እንቅስቃሴ ምን ይመስላል? በተለይም ደግሞ በዓል ስለሆነ እሱ ጋር ተያይዞ እየተሰሩ ያሉ ስራዎች ምንድን ናቸው? እሺ፣ አመሰግናለሁ። አሁን ያለውን አውሌት አደባባይ ጋነ የትራፊክ እንቅስቃሴ በጣም ደስ የሚል ነው። ከሌላው የተለየ ዛሬ ምንም ፍሰትም የለም በጣም ጥሩ ነው ብዬ ነው የሚያስበው ምገምጠው በተለይም ደግሞ በዓል ከመሆኑ ጋር ተያይዞ የትራፊክ መጨናነቁ እንዳይኖር እየተሰሩ ያሉ ስራዎች ምንድን ናቸው በእናንተ በኩል? እኛ ጋር የሚሰሩ ያለውን ነነገ ቅዳሜ ና ሬቻከኔ ና ነገ ከሌላው ፍሰት ሊኖርም ስለሚችል ሰው ጠንቅቆ ወደ ሬቻ ወደ ፕሮግራም ቦታ ሳይድ በፊት ወደ አላ ቆሞ መግባት አለባቸው ብዬ ነው የሚያስበውና ሰውም ጥንቃቄ ማድረግ ያለባቸው ህዝቡም እኛም አለን ብዬ ነው የሚያስበው። አለን ጥንቃቄ ማድረግ አለበት ህዝብም ወደዛ የሚሄድ ሰዎች ቀደም ብሎ ወደ ኋላ መቆም አለባቸው ብዬ ነው። ከዛ ባሻገር እንግዲህ ደግሞ ከትራፊክ ፖሊሶች ጋር እንዲሁም ደግሞ ከእግረኞች ጋርም ከተሽከርካሪ አሽከርካሪዎችም ጋር በቅንጅት እየተሰራ ያለው ስራ ምንድን ነው? ከበአሉ ጋር ተያይዞ ከበአሉ ጋር ያለው ደስ የሚል ስራ ነው። ፖሊሶቹም አሉ፣ ደንብ አስከባሪ አለ፣ ትራፊክ ፖሊስ አለ። እና ደስ የሚል ነው እና በጣም ጥሩ ነው። ዋና ሳጅን ካሹማ እጅግ አድርጌ አመሰግናለሁ። እንግዲህ ተመስገን በተለይም ደግሞ በዚህ አካባቢ ሀያ ሁለት አካባቢ የትራፊክ እንቅስቃሴው የተሻለ እንዲሆን በብዙ ይሰራል ማለት ነው። በቅንጅት እየተሰራ ነው ያለ የኢሬቻ በዓልም መቃረቡን ተያይዞ ዋዜማ ላይ ነው የምንገኘው እና ተሽከርካሪዎች ሊበዙ ስለሚችሉ በተለይም ደግሞ የቅንጅት ስራው ወሳኝ ነው። እኔም በተመለከትኩበትና ቅኝት ባደረግኩበት በዚህ አካባቢ በተለይም ደግሞ የቅንጅት ስራው ከጸጥታ ኃይሎችም ጋር በስፋት እየተሰራ መሆኑን ተመልክቻለሁ ማለት ነው። ከጀርባም እንደምትመለከቱት እንግዲህ የትራፊክ ፍሰቱ የአሽከርካሪ ተሽከርካሪ ቱ እጅግ የተሳለጠ ነው ማለት ይቻላል፣ ማለት ነው። ከወትሮ ጊዜ በተለየ ሰፊ ክትትል እየተደረገበት ነው የሚገኘው ማለት ነው። ተመስገን ያለ መረጃ ይሄ ነው። እጅግ አድርጌ አመሰግናለሁ። መልካም ምሽት